ብልጽግና ትሩፋቶች ለመጠቀምና ዳር ለማድረስ ከኛ ምን ይጠበቃል የሚለውን ጉዳይ አደራ ለማለት ወዳለሁ። አንደኛ መትጋት። ታላቁ የኢትዮጵያ ሕዳሴ ግድብ ፍላጎትን ከተግባራዊ ከተግባራዊነት ጋር አዋህዶ አገራዊ የማድረግ አቅማችንን ያሳየ ነው። የሀገራችን ብቃት ደግሞ በየአካባቢያችን የምንፈጥረው አቅም ድምር ውጤት ነው። ለዚህም ጠንካራ ሀገር የጠንካራ ህዝብ ድምር ውጤት ነችና ሁላችንም በየተሰማራንበት የልማት መስ ለእድገት ብልጽግናና ለላቀ ውጤትና ውጤታማነት ከልብ መትጋት ይኖርብናል። መጪው ጊዜ ትልቅ ተስፋ ይዞልን የመጣ ነው። ታላላቅ አገራዊ ፕሮጀክቶች እየተመረቁ ነው። ታላላቅ አገራዊ ፕሮጀክቶችም እየተጀመሩ ነው። ከኛ የሚጠበቀው ለአገራዊ አቅም መጋቢ የሚሆን ተደማሪ አቅም መፍጠር መቻል ነው። እንበርታ እንትጋ በድህነት ላይ ተጨቃክነን እንታገል። ሁለተኛ መፋቀር። በህብረ ብሔራዊነቱ የተጋመደ ህዝብ ጠንካራ ሀገር መገንባት ይችላል። እንደሚታወቀው አባይ ወንዛ ወንዙ ብዙ ነው መዘዙ ተብሎ የተዘመረለትም ታላቁ ግድባችን አደገኛ መሰናክሎችንና ተግዳሮቶችን ስለነበሩበት ነው። አሸንፈን ድልን የተቀናጀንበት ፕሮጀክት መሆን የቻለውም በህብረ ብሔራዊ አንድነታችን በመጽናታችን ነው። ውሃችንን እንዳንጠቀም ባዳና ባንዳ ተቀናጅተው ብዙ ትብታብ የፈጠሩብን ቢሆንም በአብሮነቱ የጸናው አይበገሬው ህዝባችን ትብታቡን በጣጥሶ የማድረግ አቅምና ችሎታውን በዓለም አደባባይ አሳይቷል። ከዚህም እንደምንረዳው ለወደፊቱም ቢሆን እድገታችንና የመበልፀግ ውጥናችን አልጋ ባልጋ እንዳልሆነ ነው። ስለዚህም ማንነትን ከአብሮነት ጋር አሰናስሎ ህብረ ብሔራዊ አንድነትንና የህዝባችንን አብሮነት አጠናክሮ ማስቀጠል የእድገታችንና የህልውናችን ወሳኝ ጉዳይ እንደሆነ ሊሰመር ይገባል። ታላቁ የኢትዮጵያ ህዳሴ ግድብ በታላቅ አብሮነት የተገነባ ነው። ህብረ ብሔራዊ አንድነት ያለው ህዝብ፣ በአብሮነቱ የጸና ህዝብ ጠንካራ አገር መገንባት ይችላልና። ሶስተኛ እድሉን መጠቀም ክልላችንና ብሔረሰብ አስተዳደራችን ለታላቁ የኢትዮጵያ ሕዳሴ ግድብ ካላቸው ጂኦግራፊያዊ ቀረቤት አኳያ ለክልላችንና ለብሔረሰብ አስተዳደራችን የሚፈጥረውን እድል አውቆና አቅዶ መጠቀም ይገባል። በተለይም የታላቁ ሕዳሴ ግድብ ለእንጅዋራ ከተማ እድገት ትልቅ መነቃቃትንና እድልን ይዞ የመጣ ነው። በአንድ መቶ ሰባ ስምንት ሺህ አራት መቶ ሄክታር ላይ የተንጣለለው በሁለት መቶ አርባ ኪሎ ሜትር የሚረዝመው በመቶ ሃምሳ ሜትር የሚጠልቀው ከሰባ በላይ ደሴቶችን የያዘው የንጋት ሐይቅ ለአካባቢያችን ከሚፈጥረው እድል፣ ኢኮኖሚያዊ ትስስርና ዘርፈ ብዙ ፋይዳ አኳያ እየቃኙ የብሔረሰብ አስተዳደራችንን ልማት ማቀድና ማስኬድ ይገባል። ንጋት ሐይቅ የቱሪዝም እድልን የቱሪዝም እድል በመሆንና የአገልግሎትና ሌሎች የኢኮኖሚ ዘርፎችን በማስተሳሰር ትልቅ ፋይዳ ያለው በመሆኑ ይህንን አውቆና አቅዶ መስራት ይገባል። አራተኛ ትውልድ ማስተማር፣ ትምህርት የትውልድ ብቃት ያሸጋግራል። ታላቁ የኢትዮጵያ ሕዳሴ ግድብም ከዲዛይን እስከ ግንባታ በተማሩና በተመራመሩ አካላት የተገነባ ነው። ስለዚህም ትምህርት ለዕድገት መሰረት ነው። ዳሩ ግን በክልላችን የተፈጠረው ጽንፈኛ ኃይል ትውልድ እንዳይማር የሚከለክል የሚያስተምሩ መምህራንን የሚያጎሳቁል ስብስብ ነው። ይህም በመሆኑ ምክንያት ምንም አይነት ፖለቲካም ሆነ ክፉና ደጉን ገና ማገናዘብ ያልጀመሩ ሕፃናት እንዳይማሩ ይከለክላል። ልጆች የእውቀት ማዕድ መመገብ እያለባቸው ከእውቀት እንዲርቁ የሚያደርግን ይህን ስብስብ ህዝባችን አምርሮ ሊታገለው ይገባል። ይበቃል ሊል ይገባል። ዓለም በልጆቹ ፈጠራና ምርምር ልቆ በሚገኝበት በዚህ ወቅት ትውልድ እንዳይማር የሚከለክልን ጽንፈኛ ኃይል ህዝባችን በቃችሁ ሊል ይገባል። የህፃናትን ህይወት የሚያሰናክልን ጽንፈኛ ኃይል በጋራ እንከላከል። በመጨረሻም ለዚህ ታሪካዊ የህዳሴ ግድብ ምርቃን አስተዋጽኦ ያደረጉ አካላትን በሙሉ እንዳመሰግን ይፈቀድልኝ አባይን ገድበን እንድንጠቀም ሀሳብ ላመነጩ ለተደራዳሪ የወገን አካላት፣ ለኢትዮጵያውያን ዲፕሎማቶች፣ ለሀገር መከላከያ ሰራዊት፣ ለፌዴራል ፖሊስ እና ለመላው የጸጥታ አካላት፣ ለሜዲያ አካላት እና ለመላው የኢትዮጵያ ብሔር ብሔረሰብና ህዝብ በዚህ በተከበረው በአዊ ብሔረሰብ ህዝብ ፊት ቆሜ ታላቅ ምስጋና ለማቅረብ እወዳለሁ። ምስጋና ብታቀርቡልኝ ያዊ ብሔረሰብ አስተዳደር ህዝብን በኢትዮጵያዊነቱና በእብሬ ብሔራዊነቱ ጽኑ ያለው ህዝብ ነው። ታላቁ የኢትዮጵያ አዳሴ ግድብ ሲጀምር ጀምሮ መላው ያዊ ብሔረሰብ ሕዝብ ህዝብ ንቅናቄና ተከታታይነት ባላቸው ሰልፎች የግድቡን ግንባታ ደግፏል። ህዝባችን ለግድቡ ግንባታ ቦንድ በመግዛት ትልቅ ድርሻ ያለው ነው የተፈጥሮ ሀብት ልማትን በማከናወን። ለህዳሴ ግድባችን ትልቅ አስተዋጽኦ እያበረከተ ያለ ህዝብ ነው። ወደ ህዳሴ ግድብ የሚወዱትን እንግዶች በፍቅርና በመልካም አቀባበል ሲቀበልና ሲሸኝ የነበረ በመሆኑም ክብርና ምስጋና ይገባዋል። ወደ ህዳሴው ግድብ የሚሄደውን የግንባታ ቁሳቁስ ሁሉ ሀብት ንብረቱን ጠብቆ ምንም አይነት መስተጓጎል ሳይደርስበት እያደረገ እንዳይደርስበት እያደረገ ግዴታውን የተወጣ ህዝብ ስለሆነም ለዚህ ህዝብ በድጋሜ ታላቅ ክብርና ሞገስ ብትሰጡልኝ። እነሆ በዛሬው ዕለትን እነሆ በዛሬው ዕለትን ስንጀምር በንቅናቄ ድጋፋችን እንደገለጽ ነው። ደስታችንን ለማብሰርም በዚሁ የድጋፍ ሰልፍ ላይ የተገኛችሁ የእንጅባራና አካባቢው ነዋሪዎች፣ የሃይማኖት አባቶች፣ የአገር ሽማግሌዎች፣ እንቁ የሆናችሁ ወጣቶች፣ መንግስት ሰራተኞች፣ የጸጥታ አካላት ሁላችሁንም በአዊ ብሔረሰብ ህዝብ ስም ከልብ አመሰግናለሁ። መጪው ጊዜ ከህዝባችንና ከመንግስታችን ጋር ብሩህ ነው። አመሰግናለሁ።